የቤኒሻንጉል ጉሙዝ ክልል ርዕሰ ከተማ የታላቁ ህዳሴ ግድብ መዳረሻ አሶሳ አሁን ወደሚጠበቅባት የርዝማኔ ከፍታ መከስከስ ጀምራለች። ሰፋፊ ጎዳናዎቿ አረንጓዴ ካባ የተላበሱ፣ የኮሪደር ልማት ስራዎቿ፣ ምሽቱን የሚያብረቀረቁት የጎዳና መብራቶቿ ገና ትናንትና በአዲሱ ዓመት ዋዜማ የተወለደች፣ ድንገት የተከሰተች ዘመናዊ ከተማ አስመስለዋታል። በከተማዋ ተጠናክሮ በቀጠለው የልማት ስራ ላይ ታዲያ የከተማ አስተዳደሩ በተለያዩ መስኮች የተሰማሩ ባለሀብቶችና ነዋሪዎች እያደረጉት ካለው ርብርብ ባሻገር በጥበቡ ዘርፍ የተሰማሩ ከያንያንም የበኩላቸውን አሻራ በማስቀመጥ ላይ ናቸው። በዚህ ነገር ተጠቃሽ ከሆኑት የጥበብ ሰዎች መካከል ደግሞ በሀገር አቀፍ ደረጃ በተደረጉ የስዕል ውድድሮች ላይ ክልሉን በመወከል በአሸናፊነት አካባቢውን ማስጠራት የቻለው ሰዓሊ መልካሙ ተጠቃሽ ነው። ከሱሳ ከተማ መግቢያ ዜሮ ዜሮ አደባባይ ጀምሮ እስከ ኢንዚ መድኃኒ አለም በሚገኙ የኮሪደር ልማቶች ላይ የክልሉን ባህል፣ የህዝቡን የሰላም ፍላጎትና አብሮነት፣ የመጪውን ትውልድ ተስፋ የሚያንፀባርቁ የስዕል ስራዎች በመሳል ጎዳናዎቹን ያስዋበ የጥበብ ሰውንም ሰዓሊ መልካሙ ጃፋር ሰዓሊው በጎዳና ስዕሎች ላይ የክልሉን ህዝብ ባህልና ውክም አንጸባረቁን ባሻገር የቱሪዝም መስህብና የኢንቨስትመንት አማራጮችን የማስታወቅ ድርሜናም ተጫውቷል። ወደ ከተማችን ስንገባ ስል ብሳልበት ወይ ደግሞ አንዳንድ ቅርጻ ቅርጽ ብሰራበት የበለጠ ውበቷን እንዲጨምር እንደሚጨምር ማንም ሰው ይገምታል ማለት ነው። እና በተቻለኝ አቅም መንገድ ላይ ነው ከተጣመመ ትንሽ ሊያስንትን ልል ይችላል መንገድ ላይ ስለሆነ ለምን በጣም እንትን ነው ሬር የሆነ እንትኖች ናቸው። እና እነዚህ አይነት ቦታዎች ላይ የእኛን ካልቸር የሆኑ የእኛን ባህልና ታሪክ የሆኑትን እንዴት ነው ማሳየት የምችለው? እና እዚህ ጋር ምን ቢሰፍር ይሻላል በሚል ነው ጀመር ነው። ሰዎች ደግሞ ኮመንታቸው ጥሩ የሆነ መጣ። ጥሩ ነው፣ በርቱ፣ ተጠናከሩ እንዳውም ከበፊቱ በጣም እያማረበት መጣ ስለዚህ ትልቁን ወደ አንድ ወር የፈጀብን ትልቁን ስዕል ማለት ነው። ከ1200 ሜትር በላይ ነው ርዝመቱ ማለት ነው። ያ ሙሉ ላይ ይሄን ወደ ውጭ ወደ ኬላ መውጫ ላይ ያለውን ስዕሎችን ሰራን። ብዙ ሰዎችም አይን ደስተኞች ሆኗል። እኛም ደሞ ደስ አለን ሰዎች ሲያበረታቱን። የከተማው ሰው ደሞ ጠቅላላ እያንዳንዱ በርቱ፣ ውሃም የሚገዛልን ለሚያጠናክረን፣ ቀለም የሚገዛ አለ በጣም ደስ የሚል ነገር ነበርና በእውነቱ ይሄ ነው የነበሩ ደስ ብሎኛ ነው። ሰዓሊው የክልሉ ህዝብ ያኗኗር ዘቤ ጠንቅቆ የሚያውቅ በመሆኑም የቤንሻንጉል ማህበረሰብን ባህላዊ የወርቅ ማጣሪያ ገበቴ እንዲህ አድርጎ ከነ ወርቁ አስብቦ ስሎታል። አሶሳ ሲታሰብ የፍራፍሬ ጸጓዋን ለይቶ ማንሳት ይከብዳል። እናም አሶሳ መታችሁ ምናታችሁ የሚል መልእክት ያዘል ያለው ፍሬው የሚያስጎመጅ የማንጎ ዛፍም ከነ ልምላሜው ሰዓሊ መልካሙ እንዲህ ከትቦታል። የቤንሻንጉል ጉሙዝ ክልል የኢትዮጵያ ሕዝብ የጋራ አሻራ የሆነው የታላቁ ህዳሴ ግድብ መገኛ እንደመሆኑ ሰዓሊ መልካሙም በኮሪደር ልማቱ ላይ የጎዳና ስራዎቹ ላይ ግድቡን እንዲህ ባለ ኩራትና ግርማ ሞገስ ለውጪ ወራጁ ግሩም መንፈስ በሚያድስ መልኩ አስቡቡ ከትቦታል። በነገራችን ላይ ሰዓሊ መልካሙ የታላቁ ህዳሴ ግድብን ሲስል የመጀመሪያው ጊዜው አይደለም። በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ በተከፈተውና በመደመር መጽሐፍ ሽያጭ በተገነባው አዲሱ ያሱ ሳሙዚ መህንፃ ላይም በግድቡ ምክንያት የተቀየረውን የጉባ ተራሮች መልክአ አሳምሮ ስሎታል። በነገራችን ላይ የሙዚየሙ የፊት ዲዛይን በህዳሴ ግድብ የፊት ገጽታ ምሳሌ ተሰራ ሲሆን ቀረብ ብለው ሲያዩት ጭራሽ አጠገቡ የቆሙ አይነት ስሜትና ድባብ በሰው ላይ ያጭራል። በነገራችን ላይ ከሰዓሊ መልካሙ ጋር የኢንተርቪው ቆይታ ያደረግነው ነው በዚሁ በአዲሱ የአሶሳ ሙዚየም ቅጥር ግቢ ሲሆን ወደ ጥበብ ዓለም የተሳበበትና የገባበትን ጊዜና አጋጣሚ በተመለከተም እንዲህ ነበር ያጫውበታል። ስዕል እየጀመርኩት በህጻነቴ ነው ስዕሎችን በቃ ከእንቁጣጣሽ ጀምሬ ነው እየሳልኩኝ እያልኩኝ እየለመድኩኝ እያዳበርኩኝ የመጣወት ማለት ነው። ወደ አርት የገፋኝ ማለት ነው እኔ ስዕሎችን ስስል ደስ ይለኛል። በጣም ስለሚያረካኝ ነው፣ ስለሚያዝናናኝ ነው። መጀመሪያ የጀመርኩት እያልኩኝ በማሳያቸው፣ አንዳንድ ነገር ደግሞ ወረቀት ላይ በማሳያቸው መምህራን እኔ መጋበዝ ጀመር። አንዳንድ ትምህርት ቤቶች ላይ ትምህርት ቤት ግርግዳዎች ላይ የሚሰሩ አንዳንድ ስራዎች አሉና ያን ያን ስራ እንዲሰራ እየጋበዙኝ መጡ። ሲሰራው ያምራል መሰለኝ ጥሩ ጥሩ ኮመንት እያገኘው መጣው። ሚዲያ ላይም አንዳንዴ ሳየው ኤግዚቢሽን አንዳንድ ነገሮችን አያዋለሁ። ይሄን ነገር ማዘጋጀት እንዳለብኝና መሞከር እንዳለብኝ ገባኝ። ከዛ የሆነ ጊዜ ላይ ስዕሎችን አዘጋጀው በከተማው ደረጃ አንዳንድ ልጆች አሉ፣ በዚሁ ከተማ ላይ ያሉት አንዳንድ ሰዓሊያን አሉ። አማከርኩኝ ምን ብናደርጋ ይሻላል? ስዕል ኤግዚቢሽን ማሳየት አለብን እስቲ የሚል ይህን ያህል ስዕል አንድ አስር አዘጋጅቸዋለሁ አስር አስር እንኳን አንድ ላይ አድርገ ነው ብናሳይ የሚል ሀሳብ አመጣውና እነሱም ተቀበሉልኝ። ሳየው ጥሩ ኮመንት አሳይ አገኘሁት ማለት ነው። ምንድን ነው ባምቡ ፓራዳይዝ ላይ ነው መጀመሪያ ስዕል ኤግዚቢሽንን ያሳየሁት። ባምቡ አቶ አሰፋ ጋ ነው ያሳየሁት። ከዛ ጥሩ ህንጥኖችን እያገኘው መጣው ተጠናክሬ መቀጠል ጀመርኩኝ። አንዳንድ መድረኮች ላይ ትላልቅ መድረኮች ላይም ለመቅረብ ደግሞ ጥረት ማድረግ ጀመርኩኝ ማለት ነው። ስራዬም እያደገልኝ መጣ። በዛ በዛ ነው ስራዎችን እንትን እያልኩ የመጣሁት ነው። የተለያዩ ቅርሶች ያላቸው ቁሳቁሶችን የማሰባሰብ ዝንባሌ እንዳለው የሚናገረው ሰዓሊ መልካሙ በስዕሉ ረገድ ከአንድ መቶ ሀያ በላይ ስዕሎች እንዳሉት ይናገራል። ይሁና የቦታ ጥበትና ስሮቹ አስፋፍቶ እንዳይቀጥል ማነቆ እንደሆኑበትም ነው የሚገልጸው። ቅርሳ ቅርስ ማሰባሰብ በጣም ደስ ይለኛል ማለት ነው። ሆቢ ሆቢውን አለብህ የሆነ ሰው ብሎኝ ነበረና የሆኑ የቆዩ ነገሮችን ሳገኝ በጣም አስቀምጣለሁ። ለምንድ ነው ፍላጎት አለኝ በጣም እኔ ታሪካዊ እቃዎችን ደግሞ የተማርኩን በሱ ዘርፍ ነው የተማርኩ። በምንድ ነው በአንትሮፖሎጂ ነው። አንትሮፖሎጂ፣ ሶሻል አንትሮፖሎጂ ነው የተማርኩ። ሶሽሎጂ እንደ ሶሻል አንትሮፖሎጂ በዛ ዘርፍ ነው የሚያደላው። ና ስሜቱን ነበረኝ ሆቢውን ነበረኝ። ሳንቲሞች ሳገኝ፣ እቃዎች ቆየት ያሉ ታሪካዊ እቃዎች ሳገኝ አሰባስብና አስቀምጣለሁ። እያስቀመጥኩኝ እየበዙ መጡ፣ እየበዙ የሁኔታ ላይ እየበዙ መጡ ና ወደ የተሻለ ራሱ ሙዚየሞች ብዙም አልነበሩ። የግል ሙዚየም ለምን አልከፍትም? እና የግል ሙዚየም ለመክፈት ደግሞ ምንድነው የሚያስፈልገኝ? አቅሙን እንደሌለኝ አውቃለሁ፣ ግን ቅርሶቹ ነበሩ፣ እቃዎቹን ነበሩኝ። የግል ሙዚየም መክፈት ግን ስሜቱ ነበረኝ። ይሄ ከአካባቢው ጸጋ የሚዘጋጀው ዋዛ የተሰኘ የሙዚቃ መሳሪያ ሲሆን በሚያወጣው ከፍተኛ ድምጽ ማለምን የሚያስደምም ዙምባራ የተሰኘው የቤኒሻንጉል ማህበረሰብ ባህላዊ ጨዋታ ማድመቂያ መሳሪያ ነው። ሰዓሊ መልካሙ በዩኔስኮ ለማስመዝገብ ጥረት እየተደረገበት ያለውን ዋዛ የትንፋሽ መሳሪያ ኮሪደር ልማት ላይ የመንገድ መለያ ግንብ ላይ በሚገርም ጥበባዊ ብቃት እንዲህ ከሽኖታል። ይህ ደግሞ የሼህ ሆጀሌ መካነ መቃብር ነው። ሼህ ሆጀሌ በሀገር ልማትና የነፃነት ትግል ታሪክ ላይ አኩሪ ገድል፣ የጎላ ሚና የነበራቸውም ያሷና የአካባቢ አስተዳዳሪ ሲሆኑ አሱሳ የሚገኘው መካነ መቃብራቸውንም ሐውልትን ሰዓሊ መልካሙ ጃፋር እንዲህ ከትቦ አሳምሮታል። የቤንሻንጉል ጉሙዝ ክልል ከፍተኛ ኢኮኖሚ ጠቀሜታ ያላቸውን እንደ እጣን ዛፍ፣ ቀርከሃ፣ ደን በስፋት የሚገኝበት አካባቢ ሲሆን በማዕድኑ ረገድም እብነበረድና ከሰል ድንጋይ መገኛ ክልል ነው። በአሶሳ ከተማ የስዕል ጋለሪ የማሳየት ባህልን በዛም ቢሆንም ከጓደኞቹ ጋር የስዕል ጋለሪዎችን መክፈቱን ይናገራል። ሰዓሊ መልካሙ ስዕል ኤግዚቢሽን በከተማችን ላይ ብዙ ሆቴሎች ላይ ያሳይቸዋሉ። አሁን ለምሳሌ ሰማህል ሆቴል ላይ ሁለት ጊዜ ነው ያዘጋጀሁት ሰማህል ሆቴል አዳራሽ ላይ አንደኛው፣ እናንተ ናችሁ እንዲሁም ሚዲያ ሽፋን የሰጣችሁኝ ባምቡ ፓራዳይዝ ላይ እንደዛ። እንደ ሀገር ደግሞ እንደ ሀገር ብዙ ጊዜ ተደጋጋሚ በየቦታው እየሄድኩኝ ማለት ነው አሳይቸዋለሁ። ለምሳሌ አዲስ አበባ ላይ አርት ጋለሪ ማጉሽ አርት ጋለሪ ቦሌ ላይ ያለውን እዛ ላይ አንድ ጊዜ ከጓደኞቼ ጋር ማለት ነው። እንደዚሁም ደግሞ በባህልና ቱሪዝም ሚኒስቴር ጋባዥነት ተደጋጋሚ ሰመራ ዩኒቨርሲቲ ላይ ቢሾፍቱ ደሞ ሮዝሜሪ ሆቴል ላይ ሮዝሜሪ ሆቴል የሚል ላይ ጥሩ ኤግዚቢሽን አሳይተናል። ሚሊኒየም አዳራሽ ላይ በዚህኛው መስከረም ደግሞ ብሔራዊ ቲያትር ላይ ሁለተኛ ጊዜ ነው ያዘጋጀው ማለት ነው። ከስምንት በላይ ነው ያዘጋጀት ነው ኤግዚቢሽን እንደ ሀገር ማለት ነው። ውድድር ላይም እንደዚህ የተሳተፍኩኝ ነበር። ያገኘሁት ውድድር ላይ እንደዚህ አይነት ነገር ላይ ካለፍኩኝ ክልሉ ባህልና ቱሪዝም እዚህ ያወዳድረናል። ከዚህ ማልፍ ከሆነ አንዳንድ እንትኖች ላይም እየተሳተፍኩኝ ነበር። አሁን ላይ የባህል መዝናኛ ቤቶች ክልሉን በሚያስተዋውቁ ስዕሎች የማስዋብ ስራ ላይ የሚገኘው ሰዓሊ መልካሙ፣ ይህም የደንበኞችን ስሜት በማስደመም መቾት ተሰምቷቸው ክልሉን እያወቁ እንዲዝናኑ ለማድረግ ትልቅ አስተዋጽኦ እንዳለው ይናገራል። እዚህ ጋር የሳልኩት ነገር ማለት ነው በነሻንጉል ላይ ያሉ በጣም ተወዳጅ የሆኑ ጣፋጭ ማንጎዎች እንዳሉ ነው። ከላይ ማንጎን ከታች ደግሞ ምንድን ነው የገለጽኩትን ወርቅ በየቦታው ማ የወርቅ ማዕድንን ገበታ ላይ ያለ ወርቅ በባህላዊ አስተጣጠብ እየተቀመጠው ማለት ነው ሱን ነው ልገልጽ የፈለግኩት እኛ ጋር ካሉት ውስጥ ማለት ነው። ጥሩ የሆነው ማንጎን ምርት ነው። ማንጎ ምርት በብዛት ነው የሚገኘው። የማንጎን ጣፋጭ የሆኑ ማንጎዎች በነሻንጉል ላይ በጣም ተወዳጅ የሆኑ ማንጎዎች እንደሚገኙ እርግጠኛ ነኝ። እንደዛም ደግሞ በማዕድን ሀብት ማዕድን ሀብት ከዛም ደግሞ ወርቅ ወርቅ ነው። እዚህ ጋር ወርቅ በገበታ ላይ በባህላዊ አስተጣጠብ ማለት ነው የተቀመጠ የወርቅን እና ያው ለፕሮሞሽን ሁሉም፣ እያንዳንዱ እዚህ ላይ የሰራሁትን እኛ ጋር የሚገኙ ባህል፣ ታሪክና የኛን እሴት ይገልጻሉ ብዬ ያመንኩበት ደስ የሚሉ እና የተደበቁ አንዳንድ ነገሮችን ከማስተዋወቅ አንጻር ነው የሰራሁት ማለት ነው። ባነር ከማለቅ ይልቅ በሀገራችን አገር አቀፍ የሆኑ ቅርሶችን፣ ሁለተኛ ደግሞ እንደ ክልል ቤንሻንጉልን የሚያንጸባርቅ አንድ እንግዳ ቢመጣ ቤንሻንጉል ምን አለው የሚለውን ወርቅ አለ እዚጋ። በጫካ በተፈጥሮ የበለጸገች ሀገር ነች። ክልን ያለን የውሃ ሀብት አለን፣ እንስሶች አሉ፣ ዛፎች አሉ። ከዛም በላይ ደግሞ ማዕድን በማዕድን የበለጸገች አሁን ደግሞ በሀገር አቀፍ ከውጭ የሚሆን በፍሰቱ ወደ ቤንሻንጉል ነው። ስለዚህ ይሄ ወርቅ ደግሞ እንደ ድሮ ዘመናዊነት ሳይሆን አሁን ዘመናዊ ነው። በፊት ግን መነሻው ባህላዊ ገበቴ የሚባል በዛ እንዲስልልን ባለሙያውን መልኬን ጋብዘን እንዲህ በሚያምር ሁኔታ እጅግ በሚያምር ስለዚህ አሁን በክልልም ደረጃ በሀገር አቀፍ ደረጃ ባህላዊ ሴቶቻችን ጠብቀን አርቱን ማድነቅ አለብን። ስለዚህ አንድ ይሄ ሰው ኢኮኖሚካል ስራ ፈጣሪ ነው መደገፍ አለበት። ስለዚህ አሁን ይሄ ጥሩ ነው በምታዩት መልኩ በጣም በሚያምርና ውብ በተማለ ያስዋበልን መልኬ እናመሰግናለን። ሌሎቻችሁም እንደዚህ ይህን ብትጠቀሙ ጥሩ ነው የሚል መልእክት አለኝ። እናመሰግናል። በአሶሳ የኮሪደር ልማቶች ላይ ውበትን የሚያጎሉ ስራዎቹ እንዲሰራ እድሉን ያመቻቸለት የአሶሳ ከተማ አስተዳደር ሲሆን ስራዎቹን በመከታተል በማበረታታትም ክቡር ከንቲባው ትልቅ እገዛ እንዳደረጉለት ይናገራል። እውነት ለመናገር ማለት ነው ይሄን ነገር የከተማ አስተዳደር ማለት ነው፣ ክቡር ከንቲባ በጣም በቅርበት ይከታተሉን ነበር። ለምንድነው እነዚህ ሀውልቶች ላይ ሐውልቶች ላይ እንትኖች ላይ ና ምንድን ነው ስሙ ስዕሎች ላይ የሚነሱ አንዳንድ ጥያቄዎች ይኖራሉ። ብዙን ጊዜ ማለት ነው ያቺ እንዳትፈጠር ሁለተኛ እሳቸውን ስራ ነው በተባልነው ነው በብዛት ይሄን ይሄን ብታደርጉ ይሄን ይሄን ጥሩ ጥሩ ነገሮች አሉ። የእኛ የተደበቁ ካልቸር ና መውጣት አለባቸው ተብሎ የታሰቡትን በጣም እንትን እያሉ ነበር። በቅርበት ይከታተሉ ነበር። በየቀኑ ይመጣሉ። ስዕል ኤግዚቢሽን በከተማችን ላይ ብዙ ሆቴሎች ላይ አሳይቸዋሉ። አሁን ለምሳሌ ሰማሀል ሆቴል ላይ ሁለት ጊዜ ነው ያዘጋጀሁት። ሰማሃል ሆቴል አዳራሽ ላይ አንደኛው እናንተ ናችሁ እንዳሁም ሚዲያ ሽፋን የሰጣችሁኝ ባምቡ ፓራዳይዝ ላይ እንደዛ እንደ ሀገር ደግሞ እንደ ሀገር ብዙ ጊዜ ተደጋጋሚ በየቦታው የሄድኩኝ ማለት ነው አሳይቸዋለሁ። ለምሳሌ አዲስ አበባ ላይ አርት ጋለሪ ማኩሽ አርት ጋለሪ ቦሌ ላይ ያለውን እዛ ላይ አንድ ጊዜ ከጓደኞቼ ጋር ማለት ነው። እንደዚሁም ደግሞ በባህልና ቱሪዝም ሚኒስቴር ጋባዥነት ተደጋጋሚ ሰመራ ዩኒቨርሲቲ ላይ ቢሾፍቱ ደግሞ ሮዝሜሪ ሆቴል ላይ ሮዝሜሪ ሆቴል የሚል ላይ ጥሩ ኤግዚቢሽን አሳይተናል። ሚሊኒየም አዳራሽ ላይ በዚህኛው መስከረም ደግሞ ብሔራዊ ቲያትር ላይ ሁለተኛ ጊዜ ነው ያዘጋጀው ማለት ነው። ከስምንት በላይ ነው ያዘጋጀውት ነው ኤግዚቢሽን እንደ ሀገር ማለት ነው። ውድድር ላይም እንደዚህ የተሳተፍኩኝ ነበር። ያገኘት ውድድር ላይ እንደዚህ አይነት ነገር ላይ ካለፍኩኝ፣ ክልሉ ባህልና ቱሪዝም እዚህ ያወዳድረናል። ከዚህም አልፍ ከሆነ አንዳንድ እንትኖች ላይም እየተሳተፍኩኝ ነበር ማለት ነው። በአሶሳ የኮርደ ልማቶች ላይ ውበትን የሚያጎሉ የስዕል ስራዎቹ እንዲሰራ እድሉን ያመቻችለት የአሶሳ ከተማ አስተዳደር ሲሆን ስራዎቹን በመከታተል በማበረታታትም ክቡር ከንቲባው ትልቅ እገዛ እንዳደረጉለት ይናገራል። እውነት ለመናገር ማለት ነው ይሄን ነገር የከተማ አስተዳደር ማለት ነው ክቡር ከንቲባ በጣም በቅርበት ይከታተሉን ነበር። ለምንድን ነው እነዚህ ሀውልቶች ላይ አውልቶች ላይ እንትኖች ላይ ና ምንድ ነው ስሙ ስእሎች ላይ የሚነሱ አንዳንድ ጥያቄዎች ይኖራሉ ብዙን ጊዜ ማለት ነው። ያቺ እንዳትፈጠር ሁለተኛ እሳቸውን ስራ ነው በተባል ነው ነው በብዛት ይሄን ይሄን ብታደርጉ ይሄን ይሄን ጥሩ ጥሩ ነገሮች አሉ። የኛ የተደበቁ ካልቸር ና መውጣት አለባቸው ተብሎ የታሰቡትን በጣም እንትን እያሉ ነበር፣ በቅርበት ይከታተሉ ነበር። በየቀኑ ይመጣሉ። ምስቴክ ካለብንም እንድናስተካክል እንትን ይሉ ነበር። በጀት ደግሞ በበላይነት በትልቁ ማለት ነው ያገዘ ማለት ነው ከተማ ነው በጣም ያገዘ እውነት ለመናገር እዚህ ላይ ነው ደስ ብሎ ነው የሰራ ነው። በአዲሱ ሙዚየም ህንጻ ላይ የህዳሴ ግድብ ስዕል እንዲሰራ በማድረግ ረገድ ደግሞ የክልሉ ባህልና ቱሪዝም ቢሮ ሰዓሊው አሻራውንም በታላቁ የክልሉ ሙዚየም ላይ እንዲያሳርፍ ከፍተኛ አስተዋጽኦ አድርጎለታል። አባይ ዲዛይኑ ከተሰራ በኋላ የግድ ጀርባው ላይ ምንድን ነው ግርግዳ ሲሆን አባይነቱ ነው እንትን የሚለው እና ላታገኘው ትችላለህ እና ከዛ ምንድን ነው የተደረገው አባይ በረሃውን መጀመሪያ ሰርች አደረግኩኝ። አባይ በበረሃ ላይ ያሉትን ያን ማለትም ገጽታው ማለት ነው ላንድስኬፑን በስነ ስርዓት እንዲወጣ የተሰራው ዲዛይን ላይ እንዲወጣ፣ ከዛ ዲዛይኑ እንትን ብየው ጨረስኩኝ ማለት ነው። ሰርቼ በቀለም ያን ገጽታ እንዲያመጣ ነው ያደረግኩት ማለት ነው። አንድ ብርቅዬ ነገር ነው ትልቅ ነገር ነው። በጣም ብዙ ሰዎች ከሌላ ቦታ የሚመጡ አሉ፣ አይተው ከሆነ አባይስ እስከሚደርሱ እንኳን የሚጓጉ ሰዎች አሉ፣ በጣም ሂዶ ለማየት ማለት ነው። አንደኛ እፎይታን ይሰጣል፣ ሁለተኛ በዚህ ስም ራሱ መሆኑ ትልቅ ነገር ነው። ይሄ ዲዛይን እንትኑን ስታይ ስዕሎቹን በየቦታ ስታገኝ የሆነ የሚሰማ ደስታ አለ። እንደ ሰንደቅ ዓላማ የምናይበት ሰዓት አለ አለና ያ ነው እኔን ደስታ ይሰጠኛል። በቃ ባዩ ቁጥር ስለሚያስደስተኝ ነው። አንደኛ እንትን ነው ያደርኩ ከፊት ለፊት ያለው ከፊት ለፊት ያለው ግድቡ ነው። ከግድቡ ጀርባ ያለው ደሞ ውሃ ነው። ከግድቡ ጀርባ ያለው ውሃ ነው። ከውሃው ጀርባ ያለው ነው ነው ኢቲንቲ ተጠቀምኩኝ ማለት ነው። ከክልልም ሆነ በሀገር አቀፍ ደረጃ በተደረጉ ውድድሮች ላይ ተሳታፊ ሲሆን ብዙዎቹንም ውድድር በጥሩ ውጤት ማጠናቀቁን ሰዓሊ መልካሙ ይናገራል። በሀገር አቀፍ ደረጃ ብዙ ጊዜ ኤግዚቢሽንም ውድድር ላይም ተሳትፌ ያለው ቀናቶቹ በሰርቲፊኬት ነው እንትን የምለው እና እና ሁለተኛ ጊዜ ይወጣውታል መላው የአፍሪካ የባህል ፌስቲቫል የሚባል ከአንድ እስከ አርባ አምስት ልጆች ላይ ይሳተፋሉ። የተባሉት ሀያ ሁለተኛ ላይ ነው የወጣሁት። አንደኛም ደረጃ ደግሞ ከዚህ በፊት ሰመራ ላይ እንደዚህም ሰመራ ዩኒቨርሲቲ ባዘጋጀው በስዕል በከተማችንም እንደዛው አንደኛ ም አለ ሶስተኛ ደረጃ የወጣሁበትም አለ እና እነዚህ እነዚህ ደስታን ይሰጡኛል። ሁለተኛ ደግሞ እንዲጠናከር አድርጎኛል በጣም በክልሉ የስዕል ዝንባል ያላቸው ህጻናት እንዲበረታቱም የተቻለውን ሁሉ እንደሚያደርግ የሚገልጸው ሰዓሊ መልካሙ በዘርፉ ተተኪዎችን ለማፍራት በክልሉ ካሉ ሌሎች ሰዓሊዎች ጋር በጋራ እንደሚሰራም ይገልጻል። በጣም ብዙ ህጻናት ይህን ፍላጎት አላቸው። በጣም ብዙ ከትምህርት ቤት የሚያገኙት አለ በአርቱ ትንሽ ጥበብ ያገኛለሁ። ከሱን ውጭ ግን ይህን ዘርፍ እንደ ዘርፍ መማር የሚፈልጉ ህጻናትም አሉ ወጣቶችም አሉ ሙያው ማዳበር የሚፈልጉ አሉ። ይሄን ደግሞ ለመማር ቢያንስ ወደኛ የለም ወደ ምዕራቡ ራሱ የለም እንደዚህ አይነት ትምህርት ቤት አንድ አዲስ አበባ ላይ ነው ያለው የሚገኘው ማለት ነው ይሄ ትምህርት ቤት በብዛት ማለት ነው እና በዩኒቨርሲቲ ደረጃ በቅርቡ ይሰጣል የሚል ጥሩ እንትን አለ አሶሳ ዩኒቨርሲቲ ያ ጥሩ ስሜት እየሰጠን ነው ያለ ነው ቢከፈት ደግሞ በግልም ደረጃ ቢሰራ ይሄ ነገር አርት ስኩል በጣም እንትን ነው ብዬ ነው ማስበው አዋጭ ነው ሁለተኛ ብዙ ፍላጎትም ፈላጊ ተማሪዎች አሉ ብዬ ነው የማስበው በከተማው ደረጃ ያሉት አሁን ያየናቸው ስዕሎች ማለት ነው። ርዝመቱ ቢያንስ ማለት ነው ከ1200 በላይ የሚሆን ነው ሜትር በላይ የሚሆን ነው ከ1 ኪሎ ሜትር በላይ የሆነ ስዕል ነው ማለት ነው። እነዚህን ስዕሎች ለመስራት የሆነ ጊዜ ፈጅቶብናል፣ ጥሩ ጊዜ ፈጅቶብናል፣ ግን ጥሩ ነገር ነው። ሀሳቦቹ ምንድን ነው? ዜላ የገለጽኩት እያንዳንዱ ቦታ ላይ የገለጽኩት የአሶሳን እድገት ትላንት የነበረችበትን ህይወቷን፣ ዛሬ ያለችበትና የነገ ህይወቷን ደግሞ ማደግ እንደምችል ነው የሚገልጹ ስዕሎች ላይ ነው ታርጌት አድርጌ የሰራሁትና ትኩረት አድርጌ የሰራሁት። እና መልእክት ማስተላለፍ እፈልጋለሁ እዚህ ላይ፣ በክልላችን ያላችሁ ሰዓሊያን ተጋግዘን ይሄን ነገር እንሰራለን፣ እናደምቃለን ከተማችን የሚል ሀሳብ ነው ያለኝና ይሄ ነው ያለው። ስለሎች ሰዓሊ መልካሙ ስራዎች ላይ የትውልድን ቀጣይነት የሚያመላክት አንድ ማራኪ ስዕል ይገኛል። ስዕሉ ብዙ መልእክት አለው እና መሰናበቻችን አደረግ ነው እዛ ጋር ያስቀመጥኩት አበባ። አበባው ምንድን ነው የሚለው ከመጀመሩ አይታችሁ ከሆነ በመስመር ነው ያለ ትውልድን ነው ያስቀመጥኩት። ትውልድ እንዴት ነበረ ያረጃል ይሰራል፣ ያረጃል፣ ሲያረጅ ይወድቃል። ከኋላ ያለው የሚቀጥለው ደግሞ እየሰራ ነው የሚሄደው። ፊት ለፊቱ ላይ ያስቀምጥኩ ሀረግ ካለ ደግሞ ህይወት ይቀጥላል ነው። የአሶሳ እድገት በዚህ ብቻ የሚቋጭ አይደለም። በጣም ገና ታድጋለ። ከሁሉም ከተሞች ከሁሉ በጣም ትልቅ ደረጃ እንደሚደርስ አድርጌ ነው የሰራሁት። ያን ለመግለጽ ነው የሰራሁት ማለት ነው። ወደፊት ያለኝ እቅድ ማለት ነው፣ ቀሪ ቦታዎች ላይ በከተማው ላይ ደረጃውን የጠበቀ አርት ጋለሪ እንድኖር የመጀመሪያ ጥረቴ ነው። አርት ጋለሪ ማንም እንግዳ ከመጣ ማንም ሰዎች ወደኛ ከመጡ የሚዝናኑበት ቦታ ለመግለጽ ነው። በተጨማሪ ወጣቶች በኔ ዘርፍ ላይ ያሉት እንደኔ የሚሰሩ ልጆች አሉ ከነሱ ጋር በመቀናጀት የሆነ የተሻለ ስራ ሰርተ ነው ክልላችን ራሳችንን የምንረዳበት ምክንያት እንፈጥራለን ራሳችንን የምናስተዋውቅበት ሚስ እንፈጥራለን የሚል ስሜት ብቻ ነው ያለ የተወደዳችሁ ተመልካቾች በሌላ ጊዜ ደግሞ ከሌላ የጥበብ ሰው ጋር እንመለሳለን አሁኑ እዚህ ላይ አበቃን ጠናስጠለን ነው